አብይ የሚፈልጉት ጥብቅ ሰነድ ከቤተ መንግስት ጠፋ። ጉዳዩ ጉድ እያስባለ ነው። ጥብቅ ፖለቲካዊና ወታደራዊ ውሳኔዎችን የያዘው ሰነድ መጥፋቱ የተሰማው የአሰቡ ዘመቻ ሊጀመር ከቋፍ ደርሷል በሚል እየተፈራ ባለበት ሰዓት ነው። ሰነዱ እንዴት ሊገኛ አልቻለም። እንዴት ጠፋ የሚለው ጉዳይ እጅግ አስጨናቂ ጨናቂ ሆኗል። በዝርዝር እና አስደምጣቸዋለን። ካይሮ የሚገኙት ኢሳያስ አፈወርቂ እጅግ አደገኛ ካርድ ሊመዙ ነው። በፍርሃት ቆፈን ስር የወደቀው ይወደቀው ሻቢያ በስጋት ተነድቶ አደገኛውን ካርድ ሊመዘው ነው። ሻቢያ የግብፅን ጦር በአሰብ ለማስፈር ፕሬዚዳንት ኢሳያስ ካልሲሲ ጋር ሲመክሩ መዋላቸውን የግብፅና የኤርትራ ፕሮፓጋንዳ ልሳናት እየዘገቡት ነው። አሰብ ላይ ውጥረት ሊፈነዳ ከጫፍ በደረሰበት በዚህን ወቅት ካይሮ የተከሰቱት ፕሬዚዳንት ኢሳያስ አፈወርቄ ከጉዞቸው ጀርባ ያሉ ሁለት ጥብቅ ሚስጥሮች ታውቀዋል። እንመለስበታለን። ጄኔራል ታደሰ ወረደ የነጌታቸው ረዳ ስምረት ፓርቲ ስራ አስፈጻሚ አባል የሆኑትን ባለስልጣን ማባረራቸው ተሰምቷል። ባለስልጣኗ የተባረሩት የጄኔራል ታደስ አስተዳደር ባለስልጣናት አንድም የብልጽግና ወኪል በትግራይ ምድር አይኖርም ባሉ ማግስት ነው። ጄኔራሉ ስለ ሻሯቸው የቀድሞ የህወሓት ከፍተኛ አመራር እናም ባለስልጣን ዝርዝር መረጃ ይዘናል፣ ትሰሙታላችሁ። አምነስቲ አሜሪካ በየመን በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን አስመልክቶ የጦር ወንጀል ምርመራ እንዲደረግ አሳስበዋል፣ ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ላአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ካይሮ የሚገኙት ኢሳያስ አፈወርቅ እጅግ አደገኛ ካርድ ሊመዙ ነው። በፍርሃት ቆፈን ስር የወደቀው ሻቢያ በስጋት ተነርቶ አደገኛውን ካርድ ሊመዘው ነው። ሻቢያ የግብፅን ጦር በአሰብ ለማስፈር ፕሬዚዳንት ኢሳያስ ከአልሲሲ ጋር ሲመክሩ መዋላቸውን የግብፅና ኤርትራ ፕሮፓጋንዳ ልሳናት እየዘገቡት ነው። አሰብ ላይ ውጥረት ሊፈነዳ ከጫፍ በደረሰበት በዚህ ወቅት ካይሮ የተከሰቱት ፕሬዚዳንት ኢሳያስ ከጉዞቸው ጀርባ ያሉ ሁለት ጥብቅ ሚስጥሮች ታውቀዋል ቀይ ባህርና አሰብ ላይ ያነጣጠረው የኢሳያስ ጉዞ ከጀርባው አደገኛ ካርድ ያዘለ እንደሆነ እየተሰማ ነው የሻቢው አለቃ የግብፅ ጦር አሰብ ላይ እንዲሰፈር ስምምነት ሊፈጽሙ እንደሚችሉ ከካይሮ የሚወጡ ትንታኔዎች እያመላከቱ ነው ግብፅ ለጸረ ኢትዮጵያ ተልኮዋ ሻቢያን በፈለገችበት ጊዜ ሁሉ አጥተው አታውቅም ግብፅ የኢትዮጵያና ሶማሊያ ውጥረት ረገብ ሲል ፊቷን ወደ አስመራ ዙራለች ግብፅና ኤርትራ ይፋ ያልተደረገም ጠንካራ ወታደራዊ ስምምነትን ያካተተ ሰነድ የተፈራረሙት ባሳለፍነው 2017 ዓመተ ምህረት ነው። ግብፅ በሌሎች ሀገራት ውጊያ ላይ ስትሳተፍ ሁልጊዜ የምትጠቀመው አንድ ስልት አለ። እሱም ጦሯን በአንድም በሌላ መንገድ ውጊያው ከሚደረግባቸው ሀገራት ጎረቤት በሰላም ማስከበር እንዲሁም በጋራ ወታደራዊ ልምምድ ማስፈር ነው። ሱዳን ውስጥ የሁለቱ አውራጅ ጄኔራሎች የእርስ በርስ ጦርነት ሲፈነዳ ሰላም በጀነራል ሀምዳል ዳገሎ ሄሚቲ የሚመራው ፈጥኖ ድራሽ ኃይል አስቀድሞ የደበደበው የግብጽን ጦር ነበር። ዳጋሎ ይህን ያደረገው ግብፅ በሰሜኑ ጦርነት ወቅት ኢትዮጵያ ላይ የሰራቻቸውን ፋውሎች ስለሚያውቅ ነው። አሁን ኢትዮጵያና ኤርትራ የመጨረሻዋ የጦርነት ዋዜማ ላይ መሆናቸውን ተከትሎ ግብጽ ምን እያደረገች ነው ብሎ መጠየቅ ተገቢ ነው። ባለፈው ሳምንት ጅቡቲ ለኢትዮጵያ እሰጠዋለሁ ያለችውን የታጁራ ወደብን ለሳውዲ አረቢያ በሊዝ አሳልፋ ሰጥታለች። ይህ ኢትዮጵያ የሚያበሳጭ አደገኛ ውሳኔ እንደሆነም ተንታኞች ይናገራሉ። ፕሬዚዳንት ኢሳያስም የጅቡቲን ፈለግ ተከትለው የአሰብን ወደብ በሊዝ ስምምነት ለግብፅ ሊሰጡ ይችላሉ በሚል እየተሰጋ ነው። የዛሬው ጉዟቸው ከዚሁ ጋር የተገናኘ ሊሆን እንደሚችል ተንታኞች እየገለጹ ነው። ይህ የሚሆን ከሆነ ደግሞ የግብፅ ጦር በአሰብ ላይ ሊሰፍር እንደሚችል በርካቶች በመግለጽ ላይ ናቸው። ፕሬዝዳንት ኢሳያስ ግብፅን የሚጎበኙት የግብፅ ፕሬዝዳንት አብዱል ፈታህ አልሲሲ ባደረጉላቸው ግብዣ ነው። ሁለቱ መሪዎች የሁለቱን ሀገራት ግንኙነት ይበልጥ ለማጠናከርና ለሁለቱ ሀገራት በሚጠቅሙ አካባቢያዊና ዓለም አቀፋዊ ጉዳዮች ላይ ይወያያሉ ተብሏል። ፕሬዝዳንት ኢሳያስ በቅርቡ የተገነባው የግብፅ ታላቅ ቤተ መዘከር በመጪው ቅዳሜ በሚመረቅበት ድግስ ላይ ይገኛሉ ተብሏል። የሁለቱ ሀገራት መሪዎች በጋራና አካባቢያዊ ጉዳዮች ላይ ይነጋገራሉ የተባለው ሁለቱም መንግስታት ይሳተፉበታል የሚባለው የሱዳን ጦርነት በናረበት ወቅት መሆኑ ነው። በግብፅ በኤርትራና በሌሎችም የአካባቢው ሀገራት ይደግፋል የሚባለው የሱዳን መከላከያ ኃይል የተባበሩት አረብ ኢሚሬቶች ይደግፋል በሚባለው በሱዳን ፈጥኖ ደራሽ ጦር ጠላቱ ባለፈው ሳምንት ማብቂያ ዳርፍር ውስጥ ሽንፈት ገጥሞታል። ከዚህም በተጨማሪ የፕሬዚዳንቱ ጉብኝት ኢትዮጵያ በህዳሴው ግድብ ሰበብ ከገብጽ በወደብ ጉዳይ ደግሞ ከኤርትራ ጋር የገጠመቸው ሰጣ ገባ ባየለበት ወቅትም ነው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ ከሀገሪቱ ምክር ቤት አባላት ለተነሱ ጥያቄዎች በሰጡት መልስና ማብራሪያ ለኢትዮጵያ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልካምድራዊና ኢኮኖሚያዊ ጥያቄ ነው ብለዋል። አብይ የሚፈልጉት ጥብቅ ሰነድ ከቤተ መንግሥት ጠፋ! ጉዳዩ ጉድ እያስባለ ነው። ጥብቅ ፖለቲካዊና ወታደራዊ ውሳኔዎችን የያዘው ሰነድ መጥፋቱ የተሰማው የአሰቡ ዘመቻ ሊጀመር ከቋፍ ደርሷል በሚል እየተፈራ ባለበት ሰዓት ነው። ሰነዱ እንዴት ሊገኝ አልቻለም። እንዴት ስጠፋ የሚለው ጉዳይ እጅግ አስጨናቂ ሆኗል። ከቤተ መንግሥት የጠፋው ሰነድ ጉዳይ መነጋገሪያ ሆኗል። ሰነዱ በቀጥታ ከአሰብ ጋር የተገናኘ ነው። የሰነዱ መጥፋት ጉዳይ ኢትዮጵያም የአሰብን አጀንዳ እንድትገፋበት ሊያደርጋት ይችላልም ተብሏል። ሰሞኑን በፓርላማ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ አሰብ ወደ ኤርትራ መጠቃለሏን የሚገልጽ ሰነድ በቤተ መንግስት ፈልገን አጣን ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ሀብት የነበረው ቀይ ባህር ከዓመታት በፊት ተላልፎ ሲሰጥ በየትኛውም መንገድ በመንግስት የተፈረመ ሰነድም ሆነ በህዝብ የተደረገ ውሳኔ ባለመኖሩም አገሪቱ ይህን ያጣችበት መንገድ ህጋዊነት የሌለው ነው በማለት አሰብ ተላልፎ መሰጠቱን የሚገልጸው ሰነድ በቤተ መንግስት እንደሌለ ለመጀመሪያ ጊዜ ይፋ አድርገዋል። ኢትዮጵያ ቀይ ባህርን ጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት አቢም ውሳኔው በካቢኔ ምክር ቤት ወይም የኢትዮጵያ ህዝብ በህዝበ ውሳኔ ያስተላለፈው እንዳልሆነ ተናግረዋል። ቀይ ባህርን የሚያክል ነገር ያጣንበት መንገድ የህጋዊነት ችግር እንዳለበት ማሳያው ተቋሞች አልገቡበትም፣ ካቢኔው አያውቀውም፣ እንዴት እንዳጣነው የሚያስረዳ አንድ ገጽ ወረቀት ማግኘት አልቻለም ሲሉ ለኢትዮጵያ የባህር በር የማግኘት ነገር የህልውና ጉዳይ በመሆኑም በቀላሉ እንደማይታይ ገልጸዋል። ጠቅላዩ የአሰብን ህጋዊነት የሚገልጽ ሰነድ በቤተመንግስት የለም ማለታቸው ታዲያም፣ የኢትዮጵያ መንግስት አሰብን እንደ ክሪሚያ እንዲቆጣጠር እድል ሊሰጠው እንደሚችል እየተገለጸ ነው። እንደሚታወቀው ዩክሬንና ሩሲያ በክሪሚያ ጉዳይ ይወዛግባሉ። ቭላድሚር ፑቲን በዩክሬን ስር ላለቸው ክሪሚያ እውቅና በመንፈግ በኃይል ለመቆጣጠር ሙከራ አድርገዋል። ይህም ሁለቱን አገራት አሁንም በጦርነት ውስጥ እንዲቀጥሉ አድርጓቸዋል። ጠቅላዩ በባለፈው የፓርላማ ውሎ የአሰብ ህጋዊነት ሰነድ አልባ ነው ማለታቸው አሰብን እንደ ክሪሚያ መመልከታቸውን ያሳያል ሲሉ ተንታኞች እየገለጹ ነው። ጄኔራል ታደሰ ወረደ የስምረት ፓርቲ አባል የሆኑትን ባለስልጣን አባረሩ። የትግራይ ጊዜው አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ የነጌታቸው ረዳ ስምረት ፓርቲ ስራ አስፈጻሚ አባል የሆኑትን ባለስልጣን ማባረራቸው ተሰምቷል። የትግራይ የኢንዱስትሪ ቢሮ ኃላፊ ወይዘሮ አልማስ ገብረ ጻዲቅ የስምረት ፓርቲ አመራር መሆናቸውን ተከትሎም ከኃላፊነታቸው ተነስተዋል። የትግራይ ዲሞክራሲያዊ ስምረት ፓርቲ ስራ አስፈጻሚዋ በትግራይ ጊዜው አስተዳደር የነበራቸው ስልጣን የተቀሙት የተቀ ተቃዋሚ ፓርቲ አመራር በመሆናቸው ነው ተብሏል። ጄኔራል ታደሰ ወረደ የስምረት ፓርቲ አመራሯን ከስልጣን ያገዱት ከጥቅምት 17 2018 ዓ ም ጀምሮ ነው ተብሏል። ጄኔራሉ ባለስልጣኗን በሻሩበት የአንድ መስመር ደብዳቤ ላይ የጠቀሱት ዝርዝር መረጃ ባይኖርም ምክንያቱ የስምረት ፓርቲ አመራር መሆናቸው መሆኑ እየተገለጸ ነው። አልማዝ ከስልጣናቸው የተነሱት ፓርቲያቸው ስምረት ጥቅምት 14 2018 ዓ ም በአካሄደው ጉባኤ የስራ አስፈጻሚ አባል አድርጎ መረጣቸው በኋላ እንደሆነ ነው። እዋት የተነጠሉ የቀድሞ የጌታቸው ረዳ አስተዳደር የካቢኔ አባላት ከወራት በፊት ከስልጣናቸው ሲታገዱ አልማዝ ስምረት አመራር እስከሆኑበት ድረስ ዘልቀዋል። ከጌታቸው ረዳ ጋር ወደ አዲስ አበባ የሸሹ የቀድሞ የጊዜው አስተዳደሩ ባለስልጣናት ከደሞዝና ስራ የታገዱት ባለፈው ሰኔ ወር 2017 ዓም ነበር ጄኔራል ታደሰ ከደሞዛቸው ያገዷቸው የቀድሞ አመራሮች ጌታቸው ረዳን ጨምሮ በፌዴራል መንግስት ሹመት እንደተሰጣቸው ይታወቃል። ይታወሳል። ከተሿሚዎቹ መካከል የትግራይ የምግብ መድኃኒትና ጤና ተቋም ቁጥጥር ባለስልጣን ዋና ዳይሬክተር የነበሩት ጣማ አርዶም ይገኙበታል። ጣመ የኢትዮጵያ ጤና መድን አገልግሎት ምክትል ዋና ዳይሬክተር ሆነው በጠቅላይ ሚኒስትር አብይ አህመድ ተሹመዋል። በተመሳሳይ የህወሓት ከፍተኛ አመራር የነበሩት ዶክተር ሺሻይ አማረ የኢትዮጵያ ትምህርትና ስልጠና ባለስልጣን ምክትል ዋና ዳይሬክተር ሆነው ተሾመዋል። በጊዜው አስተዳደር ውስጥ በከፍተኛ አመራር የነበሩት ፕሮፌሰር ክንዲያ ገብረ ህይወት በሚኒስትር ዴታ ደረጃ የትምህርት ሚኒስትር አማካሪ ሆነው መሾማቸው ይታወሳል። ደጋፊ የካቢኔ አባሎቻቸውን አስከትለው ወደ አዲስ አበባ የሸሹት ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው መሾማቸው የሚታወቅ ነው። ጠቅላይ ሚኒስትር አብይ በፌዴራል ተቋማት ሹመት የሰጧቸው የዋት ተገንጣይ አመራሮች የስምረት ፓርቲ መስራቾችና አመራሮች ናቸው። በጌታቸው ረዳ ፕሬዚዳንትነት የሚመራውና አዲስ የተቋቋመ ፓርቲ ህዋትን ለምት ይታጋል፣ ከፌዴራሉ መንግስት ጋር በትብብር እየሰራ ነው። አምነስቲ አሜሪካ በየመን በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን አስመልክቶ የጦሩ ወንጀል ምርመራ እንዲደረግ አሳሰበም። ባሳለፍነው 2017 ዓም ሚያዝያ ወር አሜሪካ በየመን ሁቴዎች በሚያስተዳድሩት የስደተኞች መጠለያ ላይ በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን ተከትሎ አምነስቲ ኢንተርናሽናል ድርጊቱ የጦሩ ወንጀል ተደርጎ ሊወሰድ ይችላል ሲል ገልጾ ምርመራ እንዲደረግ አሳስቧል። የአሜሪካ ጦር ሚያዝያ 20 ቀን 2017 ዓም በፈጸመውና የኦፕሬሽን ራፋ ራይደር ዘመቻ አካል የሆነው ጥቃት ዓለም አቀፍ የሰብአዊነት ሕግን የጣሰ ነበር ብሏል። እንደ ተቋሙ ገለጻ የአየር ጥቃት የተፈጸመበት ምጥለያ ጣቢያ የሁቲ ባለስልጣናት በህገወጥ ስደት ምክንያት የአሰሯቸውን ስደተኞች የያዘ ሲሆን ቦታው የሚታወቅ ሰላማዊ ሰዎች የሚገኙበት ቦታ ነበር። የአምነስቲ ኢንተርናሽናል የመካከለኛው ምስራቅና ሰሜን አፍሪካ ቀጠና ምክትል ዳይሬክተር የሆኑት ክርስቲን ቤከር ከአደጋው የተረፉ ሰዎች የሰጡት አሰቃቂ ምስክርነት መጠለያ ጣቢያው በታሳሪዎች የሞላ የሰላማዊ ሰዎች ህንጻ ቢሆንም ያለአንዳች ጥንቃቄ እንደተደበደበ ግልጽ የሆነ ምስል ይፈጥራል ብለዋል። ይህም በዓለም አቀፍ የሰብዊ ህግጋት ውስጥ ካሉት ዋና ዋና ግዴታዎች አንዱ የሆነውንና የተጠቃው ነገር ወታደራዊ ዓላማ እንዳለው መረጋገጥ አለበት የሚለውን ዩናይትድ ስቴትስ መወጣት ባለመቻሏ የተከሰተ ነው ሲል ጠቁሟል። አምነስቲ ያወጣው ተቀምጠውና በህይወት መቆየታችን ታምር ነው በሳዕዳ መጠለያ ጣቢያ በሚገኙ ሲቪሎች ላይ የተፈጸመ የአሜሪካ የአየር ጥቃት የተሰኘው ዝርዝር ሪፖርት በሕይወት ከተረፉ 15 ኢትዮጵያውያን ጋር በተደረገ ቃለ ምልልስ እንዲሁም የሳተላይት ምስሎች ፎቶዎችና ቪዲዮዎችን በመተንተን ላይ የተመሰረተ ነው። ተቋሙ በአብዛኛው በሀያዎቹ እድሜ ውስጥ የሚገኙ 16 ኢትዮጵያውያን ወንዶች በጥቃቱ መገደላቸውን ለይቷል።